እድሉን ስለተሰጠኝ እጅግ በጣም አመሰግናለሁ። ያው አርቲስት አንድአምላክ ይልማ ወደዚህ መጥተህ ቀድሞ የተማርክበት ትምህርት ቤት በምን ደረጃ እንደሆነ ምን እንደሚመስል ለማየት በመምጣት በእኔና በትምህርት ቤቱ ስም በጣም አመሰግናለሁ። ያው እንግዲህ የዚሁ ፍሬ ነህ አንተ፣ የዚሁ የመገራን አንደኛና መካከለኛ ደረጃ ትምህርት ቤት ፍሬ ነህ አንተ ስለዚህ ፍሬ በመሆን ማድረግ የሚጠበቅበት ነገር ለማድረግ ለማየት፣ ለሌሎችም ደግሞ ለማስተላለፍ ያለበት ችግር አስተባብረም የሆነ ውጤታማ ለማድረግ ያደረገው ጥረት እኔ ተመችቶኛል። ጥሩ ነገር ነው። ይሁንና አሁን ከመጣህ አይቀር ትምህርት ቤታችን አጠር ያለ በምን ደረጃ እንዳለ ምን እንደሚመስል ቀጣይ ደግሞ ምን እንደሚያስፈልገው እሱን ገለጽ አደርጋለሁ። መጀመሪያ ትምህርት ቤቱ በአባታችን በአተዋለሙ በወንገር አማካይነት በ1960 ዓ.ም የተጀመረና የተቆረቆረ ትምህርት ቤት ነው። እና እሳቸው በዛን ጊዜ በነበረው በ1960 ዓ.ም ላይ የውጭ መንግስት በማስተባበር የሲዩጂን መንግስት ራዶ ድርጅት ነው ይሄ እንትን ያለው፣ ከእሳቸው ጋር ከድርጅቱ በመተባበር ይህንን ሁለት የምታዩትን ህንፃ ሁለት ብሎክ ህንፃ ተሰርተዋል። ያው በውስጡ መማሪያ ክፍሎች ያሉ፣ ስታፎች አሉ ስቶር አለ እና ሌላው ደግሞ ከዛ ባሻገር በ1978 ዓ.ም በአቶ ሰይፉ አለሙ አማካይነት ከሰባተኛ እና ስምንተኛ ክፍል አስከፍቷል። ያውም ጥሩ ደረጃ ያለበት ሁኔታ ነው፣ ትምህርት ቤቱ በዛን ሰዓት ሲከፈት ማለት ነው። ይህ በተለይ ጭቃው ክፍል የምታዩት ጭቃው ብሎክ በዛ በኩል አንድ ሶስት ብሎኮች አሉ። በዚህ በኩል ደግሞ ሁለት ብሎኮች አሉ እነዛ በእሱን ጊዜ የተሰሩ እና ሰባተኛና ስምንት የተከፈተበት እና እስከ ዛሬ ሲያገለግለን ያለ መማሪያ ክፍል ነው እና በዛን ሰዓት ላይ ተማሪዎች በተለበውጭ ባሉ ከዚህ ቀበሌ ውጭ ባሉ ቀበሌዎች ይመጡ ነበር። ለአብነት አክል ከዳባ ቀበሌ፣ ከአንዝሬ ቀበሌ፣ ከአበጅ ቀበሌ፣ ከቀጭን ቀበሌ፣ ከኤችነ ቀበሌ ከመሳሰሉትን ኢቨን ራሱ ከተክላይማቱን ቀበሌ መተው ይማሩ ነበር። የዛሬ ግን ያው በሁሉም ቦታ በሁሉም ቀበሌ ትምህርት ቤት ስለተስፋፋ በየቀበሌያቸው ትምህርት ስላለ በዛው ይማራሉ። አሁን ግን የዚህ ቀበሌ ተማሪ የመገራን ቀበሌ ተማሪ ብቻ ነው እዚህ የሚማረው። ከዛ ውጪ ደግሞ በዚህ በኢቸና በኩል ትንሽ የእቃ በሚባለው ቦት ላይ መተው የአንሱ ልንቀቃ እዚህ መጥተው ይማራሉ እና ጥሩ ነው። አሁን ላይ ባለው ትምህርት ቤታችን ላይ ጥሩ ደረጃ ነው ማለት ይቻላል። ደረጃነቱ ምንድን ነው? አሁን ካለው ከወረዳው ካሉ ትምህርት ቤቶች ፊት ነው። እንደውም በስታንደርድ ደረጃ ደረጃ ሶስት የሚገኝ ትምህርት ቤቱ ነው። ደረጃ ሶስት የሚገኝ ትምህርት ቤት ነው። ቀጣይ ደግሞ እኛ አላማና ግባችን ደረጃ አራት ለማስገባት ደረጃ አራት ለማስገባት ደረጃ አራት ለማስገባት። አሁን ትምህርት ቤቱ የሚጎሉት ነገሮች አሉ። በተለይ መማሪያ ክፍል አካባቢ ላይ ስታንደርዳቸው እየጠበቁ አይደለም። መማሪያ ክፍል ላይ አሁን የጭቃው በ1978 የተቋቋመው ክፍል እዛ አካባቢ ላይ ስንመጣ ልሾ የሌለው ነው። ግድግዳው ደግሞ ግርፍ የሌለው ነው። በቅጡም ደግሞ የሚጎላው ነገር አለ። ውሃ ልክ አልታሰ ። ስለዚህ እዛ አካባቢ ላይ ስታንዳርዱ ላይ ለማምጣት እዛ አካባቢ ላይ ስራ መስራት ይጠይቃል። በተመሳሳዩ ደግሞ ቤተመጽሐፍትም አካባቢ ላይ ስታንዳርዱ የጠበቀ ቤተመጽሐፍት አለን፣ ግን ደግሞ ውስጡ ላይ ስንገባ ግብአቶች ጎሉን በተለይ ሁ ስታንደርዱ የጠበቀ ነው ሲባል ጠረጴዛና ወንበር ነው ለተማሪ የሚያስፈልግ ጠረጴዛና ወንበር የለውም ስለዚህ ያንን ደረጃ ራት ለመግባት መሰናከል ፈጥሮብናል ሌላ ደግሞ ተማሪዎቻችን መጸዳጃ ቤት ነው መጸዳጃ ቤት የወንድና የሴት በተለየ ሁኔታ ስታንደርዱ በጠበቀ ሁኔታ የለንም ደረጃው የጠበቀ ጊዜያዊ ነው ደረጃው የጠበቀ መፀዳጃ ቤት የተማሪዎቻችን ያስፈልጋል። እንደ ጉለት የሚታይ ነገር ነው። ስታንዳርድ ላይ ሲመጣ ደረጃ አራትን ለመግባት ያዝ ያደርገዋል። ሌላው ደግሞ ትልቁና ዋናው ነገር እዚህ ትምህርት ቤት ላይ የውሃ አቅርቦት የለም። የውሃ አቅርቦት በጣም እንቸገራለን። ተማሪዎች እነዚህ ያያችሁትን ክላስ ልሹ የለውም። አቧራው ክላስ በየጊዜ መጥራት አለበት። ያንን ለማጽዳት ውሃ ከዛ ከወንዝ ነው ከከሬም ነው የሚያመጡት። ሲደመር ደግሞ እዚህ ሀዋለን ሚባል ወንዝ ወርደ ነው የሚያመጡት በተጨማሪም ደግሞ በተመሳሳይ አጅር አካባቢ ሄደው ነው የሚያመጡ። ስለዚህ እዚህ አካባቢ ላይ በመጓዝ የትምህርት ክፍለ ጊዜ ጭምር የሚባክንበት ጊዜ አለ። እንደገና የህፃኑን ጉልበት እንደዛው የሚደክምበት ጊዜ አለ። ይህንን አካባቢ ላይ ቢሟላ ትምህርት ቤት ወደ ስታንደር ማምጣት ይቻላል። የተሻለም ትምህርት ቤት ተመራጭ የሆነ ከሌላ ትምህርት ቤት ተመራጭም የሆነ ያሰኘዋል። ይሄ ቢሟላ ማለት ነው። ሌላው አሁንም ስንመጣ እንደዚሁ ትንሽ ችግር አለብን ብለን የምናስበው የተማሪዎች ውጤት አካባቢ ነው። ተማሪው ተወዳዳሪ ተማሪ ለማፍራት የሚያስፈልጉ ነገሮች አሉ። ግብአቶች ተማሪው ጋር ማጣቀሻ መጽሐፍት ተማሪ ቢኖር ማጣቀሻ መጽሐፍት ቢኖሩ ተወዳዳሪ ይሆናል። ተማሪ ይህንን የተሻለ ውጤት ለማምጣት በተለይ 7ት ከ7ት ፐርሰንት አምጥቶ ተማሪው በየክፍል ደረጃው ሲያመጣ ተወዳዳሪ ይሆናል ግን ከዛ በታች ሲሆን ተወዳዳሪ አይሆንም። ዝም ብሎ ክፍል ለክፍል መዘዋዋር ካልሆነ መስጠቀር በሌላ ሲፈጠጅ በሌላ ውድድር ሲያደርግ ተማሪ በቃ አናሳ ውጤት ይኖረዋል ማለት ነው። አናሳ የሆነ አካሄድ ይኖረዋል። ስለዚህ ያንን እንዳይሆን ያንን ለውጥ እንዲመጣ በተማሪዎች ላይ ማጣቀሻ መጽሐፍት በብዛት ቢመጣ ተማሪዎች ይጠቀማሉ፣ ውጤታማ ይሆናሉ። ማጣቀሻ ስንል ሌላ ነገር አለ ከመማሪያ መጽሐፍት ጎን ለጎን ያሉ ማጣቀሻ ዘመናዊ የሆኑ ማጣቀሻ መጣ። ከዛ ውጭ ደግሞ ዲክሽነሪ መጽሐፍት ማለት ነው። ዲክሽነሪ ወሳኝ የአማርኛም የእንግሊዘኛ ነው። ምናልባት ዲክሽነሪ ሲባል አሁን ተማሪዎቻችን የሚማሉት በውጭ ቋንቋ ነው። አሁን በተለይ ሰባትና ስምንት ያለው የክፍል ደረጃ ብለ የውጭ ቋንቋ ነው የሚማሩ። የውጭ ቋንቋ ደግሞ በዲክሽነሪ ወደ አማርኛ የሚተረጉመ ዲክሽነሪ ተጠቅመው ካላነበቡት በጣም አስቸጋሪ ነው። ስለዚህ ይህንን ቢሳካ ማለት ተማሪ ተወዳዳሪ የሆነ ከሰባ አምስት በላይ ውጤት ማስመዝገብ የሚችል ተማሪ መጠር ይችላል። ስለዚህ ይህ አሁን እነዚህ የተባሉ ነገሮችን አሁን የዘረዘርኳቸው ቁልፍ አንኳር የሆኑ በትምህርት ቤት የሚታዩ ችግሮች ናቸው። እነዚህ ችግሮች ማህበረሰቡ በማስተባበር የከተማ ወንድሞቻችን በማስተባበር መስራት እንደሚጠብቅብን ያው ተቋሙ ይዞ መስራት እንዳለበት ተቋሙ ይዟል። አሁንም እናንተ አርቲስት አንድ አምላክ እዚህ ጋር ተገኝተን ይህንን መጠየቅ እጅ በጣም ደስ ብሎኛል ብያለው። ቅድም እነዚህ በማስተባበር አንተ ያው የተወሰነ እርምጃ ትሄዳለህ የሚል ነገር አለን። በቃ ብዙ አንተ ተከታዮች አሉ ብዙ ሰው ታውቃለህ ከኛ በላይ ወደ ሚዲያው ወደ ማህበራዊ ሚዲያው ጋር ተቀላቅለሃል እና በዛ አስተዋውቀ ይህንን ተቋም ያው የተማርክበት እናት ትምህርት ቤት እኔም እዚ ሆነ የተማርኩት ባይዞ ስለዚህ እዚሁ የተማርንበት ትምህርት ቤት የሆነ ነገር የበኩላችን ጠጠር ብንወረውን ከዚህ ካልኳቸው ነገሮች የተወሰኑትን መቅረፍ ይቻላል፣ ማስተዋል ይቻላል። ለምሳሌ አክለውም በ2016 ዓ.ም የቀድሞ ተማሪዎች ህብረት እነ ጥላሁን አመርጋ በሚመራው ማለት ነው ገብረ ኢየሱስ ባሕሩ ሌሎቹም ሌሎቹም ወንድሞቻችን አበርክተውነ በርካታ የቴክኖሎጂ ግብዓቶችን አበርክተዋል። አሁን ቅድም እዚህ ጋ ኢንስታሌሽን ያደረጋችሁት ቴሌቪዥን ፕሪንተር እዚህ ጋር የምታዩት ይሄ ኮምፒውተር፣ ይሄ የቢሮ ኮምፒውተር። እንደገና የተማሪዎች የአይሲቲ ክፍል ላይ አራት ኮምፒውተሮች አሉ። ሶላሮች የተለያዩ ቁሳቁሶችን አበርክተዋል። ስለዚህ በዚህ ደግሞ ብዙ እኛ ፋታ አግኝተናል። የተማሪዎችን ውጤት ተሻሽሏል። በጣም ይገርማችኋል። በ2017 ላይ ይሄ ትምህርት ቤት ተማሪ ተወሰነ በውጤት ላይ ስምንተኛ ማሳለፍ ላይ እጅግን ብዙ ማመርቅያ ነበር ፐርሰንቱ ወደ ሁለት ሶስት ምናምን ፐርሰንት ነው። አሁን ከነበረበት ወደ ስልሳ ፐርሰንት አሳድገን በጣም ይገርማችሁ ነው ስልሳ ፐርሰንት ደርሰናል። ይህንን ቴክኖሎጂ በመጠቀም በተለይ የዘመናዊ ቴክኖሎጂች በመጠቀም ከሆሳና ትምህርት ኮሌጅ የሚለቀቁ ይሄ ማንዋሎች ወርክ ሽቶች፣ ከወርቂት ዩኒቨርሲቲ የሚለቀቁ ማንዋሎች ወርክ ሽቶች እነሱን በቴሌግራም እዚህ ጋ ዳውንሎድ በማድረግ በፕሪንተሩ በማውጣት ለተማሪዎችን አድለን ተማሪዎች እንዲዘጋጁ ተደርጎ በዘንድ ብሎ ዓመተ ምህረት ወደ 60 አሳድገናል። ሁለት ሺህ አስራ ስድስት ላይ በጣም ዝቅ ያለ ውጤት ነበር። ሁለት ሺህ አስራ ሰባት ላይ ደግሞ ወደ 60 አሳድገናል። ስለዚህ ይህንን አሁን እየተደረገ ቅድም ያልኳቸው ነገሮች ቢደረጉልን ማለት ከዛ የተሻለ ቅድም ያልኩትን ተወዳዳሪ ተማሪ ማፍራት እንችላለን። ስለዚህ እነዚህ እነዚህ የመሳሰሉ ነገሮችን ቁልፍ ችግሮችን ብትተባበሩን ብትረዱን ያ ወረብታው ትምህርት ቤቱ ይከፍላቸዋል። በዚሁ ያው እርዳታችሁን አይለያል፣ በሀሳብም በምንም አሁን ቅድም ራሱ እዚህ ቅድመ አንደኛ ክፍል ከምንም በላይ ህፃናት ናቸው። ነገ ተረካቢ ሆነች አካባቢ ስለዚህ ህፃናት አርቲስት አንድ አምላክ ህፃናት ጋር ገብተ ያደረግከው ጋር ነው ያገኘው ህፃናቱ ጋር ገብተ ሞቲቬት ያደረግከው ነገር በጣም ከአንድ ከትልቅ ሳይኮሎጂስት ዶክተር ከሆነ መምህር የሚጠበቅ ተግባር ነው ያደርጋል። እነት በኔ እኩል በጣም ይረድካል። ገብተ ቀጣይ ጎበዝ ከሆናችሁ እነዚህ የሚሰጠው የትምህርት አይነት በተለይ ይህ ህፃናቶች እንደመሆናቸው መጠን የዲሲዲ ይህ ጉራጌኛ ፊደል፣ አማርኛ ፊደል ቁጥ እነዚህ ለሚጠንቃችሁ ከለያችሁ፣ ካወቃችሁ አንደኛ፣ ሁለተኛ፣ ሶስተኛ ለሚወጣው ተማሪ እሸልማለሁ ብሏል። የሚሸለመው የቁሳቁስ አይነትም ገልጻል። ጫማ አብረጣቂ የሆነ ጫማ፣ ሳይክል፣ ደብተር፣ ሙሉ ልብስ ብላ ይህ በጣም ትልቅ አስተዋጽኦ፣ ይህ ቃል ገብተሃል። እኔ ቀጣይ ይሄ እጠብቃለሁ። አንደኛ ሲምስተር፣ ሁለተኛ ሲምስተር ቀላይ ይጠብቃለሁ። በእነዚህ ልጆች እነዚህ ሽልማት ከተደረገ ማለት ለቀጣይ በቃ በር ከፍቷል ማለት። እዚህ ትምህርት ቤት ከማን ከዚህ አግ እየተነቃቃ ይመጣል። ቅድም ያላቸው ነገሩ ተወዳዳሪ ተማሪዎች እዚህ ትምህርት ቤት ይፈልቃሉ ማለት የትም ይሄዱ ተወዳዳሪ አሸናፊ የሚሆኑ ተማሪዎች ይፈልቃሉና እኔ በጣም እጅግ በጣም የትምህርት ቤት ስላየኸው ያሉትን ችግሮችን ይህን ዘርዝሩ በማለት በጣም በትምህርት ቤት በእኔና በትምህርት ቤቱ ስም እጅግ በጣም አመሰግናለሁ። እግዚአብሔር ስጥልን የሚነገር ነው።